ኢትዮ ቴሌኮም ለሽያጭ ባቀረበው አክሲዮን 3.2 ቢሊዮን ብር ማግኘት መቻሉን ገለጸ። መንግሥት በኢትዮጵያ ካፒታል ገበያ ማስጀመሩን ተከትሎ ኢትዮ ቴሌኮም ካለው አጠቃላይ የአክሲዮን ድርሻ ውስጥ አስር በመቶ ለሽያጭ ይፋ ማድረጉ ይታወቃል። ጉባኤው ይፋ ባደረገው አክሲዮን ሽያጭ ጊዜው ማብቃቱን ተከትሎ በቀጣይ ያለው ሂደት ምን ይመስላል በሚል ጋዜጣዊ መግለጫ ተሰጥቷል። የኢትዮጵያ ካፒታል ገበያ ባለስልጣን በወጡ አቅጣጫዎች መሰረት ኢትዮ ቴሌኮም አክሲዮን በመሸጥ አገራዊ ኢኮኖሚ ሪፎርም ማድረጉን ተገልጿል። ኢትዮ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ የአክሲዮን ሽያጩ 47377 ኢንቨስተሮች የተሳተፉበትና አስር ነጥብ ሰባት ሚሊየን ሸር የገዙበት እንዲሁም 32 ቢሊዮን ብር የተገኘበት ስለመሆኑ ተናግረዋል። በቀጣይ ኩባያው በካፒታል ገበያ ባለስልጣን በተሰጠው ስልጣን መሰረት ኢንቨስተሮችን በማነጋገር ድንድን እንደሚጀምር ገልጾ ዲጂታል በሆነ መልኩ መረጃዎችን በአክሲዮኑ ለተሳተፉ ሁሉ እንደሚላክ ጠቁሟል። ሃያ ስምንት ባንኮች አንድ ነጥብ ሶስት ቢሊዮን ብር ተጭበረበሩ። 28 የኢትዮጵያ ባንኮች 1 ነጥብ 3 ቢሊዮን ብር ማጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነትና ሪፖርት ይፋ አድርጓል። ይህ ባንኩ ሪፖርት እስከ ሰኔ 24 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረት አድርጓል። ባንኩ በሪፖርት እንደጠቀሰው 28 የኢትዮጵያ ባንኮች 1 ነጥብ 3 ቢሊዮን ብር በአጭበርባሮች ገንዘባቸው አጥተዋል ብለዋል። የማጭበርበር ድርጊቶቹም የፈጸሙት በሐሰተኛ የገንዘብ ኖቶች በተሰረቁ የኤቲኤም ማሽኖች በአሰተኛ ቼኮች በአሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህ አመት ባንኮች ያወጡት የገንዘብ ከአምነው በተመሳሳይ ወቅት ጋር ሲነጻጸር 300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ተጠቅሷል። የኢትዮጵያ አጠቃላይ ካሉት 31 ባንኮች ውስጥ 28ቱ ሲጭበረበሩ፣ ቀሪዎች ሶስት ባንኮች ማንነታቸው ግን በሪፖርቱ አልተጠቀሰም። ባንኮች ከአነስተኛ ብድር እና ቁጥባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህን አገልግሎት እየጨመረ መሄድ እና የበየነ መረብ መጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ ሪፖርት ላይ ተጠቅሷል። ዘገባው የፌዴራል ስነ ምግባርና ፀረ ሙስና ኮሚሽን